ሙስሊሞች በተክቢራ አላሁ አክበር እያላችው ቪዲዮን ጀምሩት። በናይጄሪያ የተሰማው ዜና እጅግ በጣም መነጋገሪያና የሚያስደስት ነገር ነው። ለብዙ አመት በቤተ ክርስቲያና በቸርቹ ውስጥ ሲያገለግሉ የነበሩ ሲያገለግሉ የነበሩ አርባ ሁለት ጳጳሳትና ፓስተሮች ከነ ሙሉ ሚስቶቻቸው ሻሃዳን ይዘው እስልምናን ተቀብሏል። እጅግ በጣም መነጋገሪያ የተደረገና ብዙዎችን ያስገረመ ዜና ነው። ኢንሻላህ ቀጣዩ ትውልድ ሙሉ እስልምናን የሚቀበል ይሆናል። ኢንሻላህ አላሁ አክበር እያላችሁ ኮሜንት አስቀምጡ። ይህን ቪዲዮ በደንብ ኮፒ ሊንክ፣ ሼሪ ፖስት እያደረጋችሁ አዳርሱት። በዚህ አጋጣሚ አራት መቶ ሺህ ገብቻ ያለውኝ ስላበረታታችሁኝ ፎሎ ስላደረጋችሁኝና ስለምታበረታቱኝ በደንብ አመሰግናለሁ። ሼር ይደረግ። አላሁ አክበር አላሁ አክበር አላሁ አክበር። ለዓለም ሙስሊሞች እንዲዳረስ አድርጉልኝ። ለአላህ ስትሉ ሙስሊም ወንድምና እህቶቼ ይህንን ቪዲዮ ዓለም ላይ ላሉ ሙስሊሞች ሁሉ አዳርሱልኝ። እንደሚታወቀው ወቅቱ የረመዳን ወቅት እናም ጊዜው ደግሞ ለይለተል ቀድር የሚጠበቅበት ወቅት ነው። እናም በእነዚህ አስር ቀናቶች ለይለተል ቀድር የወፈቀው ሰው ያለፈው ወንጀሉ ሁሉ የሚማርበት፣ የሚፈልገውን ነገር ሁሉ ጠይቆ የሚያገኝባት የሆነች ለይለተል ቀድር የሚከሰትባቸው ቀናቶች ላይ ነው ያለ ነው። ለአላህ ስትሉ ለአላህ ስትሉ ለፈጠራችሁ ለሆነው ጌታ ስትሉም በሰላታችሁ አትርሱኝ፣ በዱዋችሁ አትርሱኝ። በጣም ቁጥር የማልዘልቃቸው አውርቼ የማላበቃቸው ብዙ ሀጃዎች አሉብኝ። በጣም ብዙ ሀጃዎች አሉብኝ። እናንት ሙእሚን ወንድምና እህቶቼ ለአላህ ስትሉ በዱአችሁ አትርዙ አትርሱኝ እናም ይህ ቪዲዮ ብዙ ሰዎች ጋር እንዲዳረስ የበኩላችሁን አስተዋጽኦ አድርጉልኝ። በደንብ ሼር ኮፒ ሊንክ አድርጉልኝ፣ ብዙ ሙስሊሞች ጋር እንዲደርስ የማን ዱአ መቅቡልነት እንዳለው አይታወቅምና። ምናልባት አንተ ወንድሜ ባደረከልኝ ዱዓ ሰበብ ሀጃዎቼ ሁሉ ሊሳኩ ይችላሉ። አንቺ እህቴ ባደረግሽልኝ ዱዓ ሰበብ ሀጃዎቼ ሁሉ ሊስተካከሉ ይችላሉ። እናም አደራችሁ አደራችሁ አደራችሁ ለአላህ ስትሉ በዱዓችሁ አትርሱኝ በደንብ ይህን ቪዲዮ ሼር ኮፒ ሊንክ አድርጋችሁ

ለጌየያጅ ብድሜ ማል ለአንተ ኃጢአት ዋጋ ከፍሏል፣ ተሰቅሏል። ስለዚህ እመንት ድና አለሃል። ለየትኛው ኃጢአት የ ብዬ ስጠይቃቸው ከአዳም ለወረስከው ይላል። የመጀመሪያው ጥያቄ እዚህ ላይ ነው። ኃጢአት እንዴት ነው በውርስ የሚተላለፈው? ምን ማለት ነው? ውርስ ማለት አንተ ያልለፋህበት ያልደከምክበት በነፃ ከሌላ አካል የምትቀበለው ንብረት ማለት ነው። አይደለም እንዴ? ሰው የአባቱን ወይም የወላጁን ወይ የዘመዱን ንብረት ወረሰ ማለት እነሱ የለፉበትና ጥረት ያደረጉበትን ኋላ ላይ በሞት ሲለዩት እሱ የስጋ ዘመድ ስለሆነ የቅርብ ሰው በመሆኑ የተወሰነ ድርሻ ውርስ ይሰጠዋል። ወረሰ የሚባለው አንድ ሰው እራሱ ባለፋበት ባልጣረበት ነገር ላይ ነው። በሽታም ከሆነ ጄኔቲካል በሆነ መንገድ የአስብ በሽታ ወይ በሌላ ሌላ አይነት በሽታ ህመሙ ካለበት ሰው ወደ ጤነኛው በደም ወይ በሌላ መንገድ ይተላለፋል፣ ወረሰ ይባላል። የወረሰው አካል በዛ ነገር ላይ ግን የራሱ አስተዋጽኦ የለውም፣ የራሱ ድርሻ የለውም፣ የለፋበት የጣረበት የለም። ከሌላ አካል በነጻ ነው የመጣው። ሀብትም ይውረስ፣ በሽታም ይውረስ፣ ወይም ሌላ ነገር፣ በጥቅሉ ውርስ የሚለው ቃል በነጻ ወደ አንተ የሚተላለፍ ነገር ነው። ይሄ ነው አደል ትርጉሙ? ሌላ ነገር አለው እንዴ? ወደ ኃጢአት ዴፊኒሽን ትርጓሜ ስንመጣ ግን ውርስ ከሚለው ሀሳብ ጋር ሙሉ በሙሉ ይጋጨ። ኃጢአት ማለት ራሱ ማዕናው ትርጉሙ ምንድነው? ሙኻለፈቱ አምሪላህ አዘወጀል የጌታ አላህን ትእዛዝ ጥሶ መገኘት ማለት ነው። አንድ ሰው ኃጢአተኛ ነው የሚባለው መቼ ነው? ጌታው አምላኩ አንድን ነገር አድርግ ብሎ አዞት ያን ያዘዘውን ነገር ማድረግና መፈጸም እየቻለ በቸልተኝነት ወይ በስንፍና ሆን ብሎ ከተወውና ካልፈጸመው፣ ወይ በተቃራኒው አንድን ነገር እንዳይቀርብ ጌታው ከልክሎት ማዕቀብ ጥሎበት እያለ ያንን ነገር መከልከልና መጠንቀቅ እየቻለ ሆን ብሎ ሄዶ ከተዳፈረው ድርጊቱ ምን ይሰኛል? ኃጢያት ይሰኛል። ይሄ ማለት ምን ያሳየናል? ኃጢያተኛ ነህ ተብለ ትከሰስ ዘንድ ምን ያስፈልጋል? ሕግን መጣስ ያስፈልጋል። ሕግን ለመጣስ ደግሞ ያንተ ነፃ ምርጫ ወሳኝ ነው። ፈቅደህ ራስህ ፈልገህ አድርግ የተባልከውን ሳታደርግ ከቀረህ ወይም አታደርግ ተብለህ የተከለከልከውን ነገር ከተዳፈርክ ነው አይደለም፣ ተግባረ ኃጢአት የሚባለው። ራስህ ሳትፈቅድ ራስህ ሳትፈልግ ተገደህ ወይ በሌላ ኢንተርናል ወይ ኤክስተርናል ኃይል ጫና ደርሶብህ አላህ የማይፈልገው ነገር ላይ ብትጣል ስራ ኃጢአተኛ ይባላል እንዴ? አይባልም። የአንተ ምርጫና ፍላጎት አልታከለበትም። ታዳ ከአዳምና ከሄዋን ኀጢአትን ወርሰናል የሚሉ ሰባኪዎች፣ አዳምና ሄዋን ኀጢአትን ለኛ ሲያወርሱን የዛኔ በወቅቱ እነሱ ለሰሩት ኀጢአት ነበርን እንዴ? እኛ እውቅና ሰጥተናል? ከሰሩት ኀጢአት ጋር ተባብረናል? ያገዝነው ነገር አለ? የለም። ባላየነው ባልሰማነው ባልተሳተፍንበት በዘመኑም ባልነበርንበት ሁለቱ ወላጆቻችን ላጠፉት ጥፋት እናንተም ዘሮቻቸው ስለሆናችሁ የኀጢአት ተካፋይ ናችሁ ማን በሰራው ወላጆች በሰሩት ልጆች የልጅ ልጆች እስከ ቂያም ቀን ድረስ የሚመጡት የኀጢአቱ ተካፋይ ሆናችኋል ምን አይነት ፍርድ ነው እንኳን ፍጹም ፍትሃዊ የሆነ ለባሮቹ ቸርና አዛኝ የሆነ አምላካችን ይቅርና የሰው ሰራሽ ህግ እንኳን ሰው ጎዶሎ ከመሆኑ ጋር ምድራዊ ፍርድ ቤት ዳኛ እንኳን ይሄን አይፈርድም እኔ ወንጀል ሰርቼ ከአካባቢው ብሰወር የህግ አካላቶች ፈልገው ቢያጡኝ እኔ እስክገኝ ድረስ ብለው ልጄን ወይ ወንድሜን ወይ አባቴን ያስሩታል እንዴ ይፈርዱበታል? አይፈርዱም። ለምን? ከወንጀሉ ጋር ንክኪ ያደሉማ በዘር ስለ ተገናኘን ወደ ላይ ወላጆቼን ወይ ወደ ታች ልጆቼን በእኔ ኃጢአት ምክንያት ምድራዊ ፍርድ ቤት ሊፈርድ አይችልም። አላህ ከሰው በላይ ፍጹም ፍትሃዊ አምላክ ሆኖ ባሮቹን የማይበድል እንደውም ይቅርባይ ቸርና አዛኝ ሁኖ ባልነበርንበት፣ ባላየነው፣ ባልሰማነው ባልተሳተፍነውና ባልተባበርነው ኃጢአት የአዳም የኃጢአት ውርስን በልጆቹ ላይ ይጭናል። ምን ማለት ነው? ከየት የመጣ አስተሳሰብ ነው? ኃጢአት የሚወረስ አይደለም፣ የሚተገበር ነው፣ የሚሰራ ነው። እሱም ህግን በመጣስ የሚሆን ነገር ነው። ባልጣስ ነው ህግ። ነጅራን ክርስቲያኖች ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሰለላ አለ ረሱልላህ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ልኡካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጾለት ሊያረጉ ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው፣ የሶላት ሰዓት ደርሷል አለዋቸው። ግንዝነው ረሱል ሰለላሁ ዐለይሂ ወሰለም መስጅዳቸው ላይ አንድ ኮርነር ፈቅደውላቸው ጾለት አደረጉ። እስልምና ላ ኢክራሃ ፊዲን ሲል እውቅና አጭሯል። አታስገድደው፣ የማሳመን ጥሪ ነው ምታደር ሐሳቡን ትሰጠዋለህ። ሱመ አብልሁ መዕመና ሸኘው። ከዛ በኋላ ወደሚፈልግበት ቦታ አድርሰው አእምሮ አምኖ እንዲመጣ አድርገው። የእስልምና አቋም

ሙስሊም ሴት ሆነሽ እነዚህን ቀላል ሶስት ወንጀሎች በመስራትሽ ብቻ የጀሃነም እንዳትሆኚ ተጠንቀቂ። ነቢዩ መሐመድ ሰለላሁ አለይሂ ወሰለም አብዛኛው ሴቶችን ጀሃነም ውስጥ አይቻችኋለሁ ብሏል። ለምን እንደሆነም ነግረውናል። ይህ ቪዲዮ ለሁሉም ሙስሊም ሴቶች እንዲደርስ ራስ ጋር እንዳታስቀረው፣ ሁሉም ሴቶች ጋር ሼር አድርግ። አብረን እስከ የመልቅያማ አንድ ሴት ከዚህ ወንጀሏ ብትቆጠብ አጅሩን አብረን እንካፈላለን። ነቢዩ መሐመድ ሰለላሁ አለይሂ ወሰለም ስለዚህ ጉዳይ ሲተነትኑ አንደኛ፣ እንዲህ ብሎ ነው ያስረዱት። ሴቶች ለባሎቻቸው ምስጋና ቢሶች ናቸው። እዚሁም ባሎቻቸው ለእነሱ የከፈሉትን ዋጋ አይረዱም። በተቃራኒው ምስጋና ቢስ በመሆን እነሱን ይሰድቧቸዋል፣ እንደዚሁም ምቾትን ይነሷቸዋል ነው ያሉት። ሁለተኛው ደግሞ የኋላ ሐሜትን ወሬ ማዋሰድ። ይህ ተግባር እጅግ በጣም ከባድ የሆነ ወንጀል ነው። እንደምታውቁትኝ እሳት እንጨትን እንደሚበላው፣ ወሬ ማዋሰድና ሐሜትም እንደዚሁ መልካም ሥራን ይበላል። የመጨረሻውና ሦስተኛው ብዙ ጊዜ ሙስሊም ሴቶች በፈርድ በሆኑ ሰላቶች ላይ ይዘናጋሉ። እነዚህ ሶስት ምክንያቶች የጀሀነም ሊያደርጋችሁ ይችላል። ስለዚህ ጥንቃቄ አድርጉ። አላህ ስብሓነው ተዓላ ወንጀላቸው ከተማሩ ባሮች አድርገን አሚን፣ አትሉ